አይ እናንተ በጣም ውይ፣ ወይኔ፣ ወይ። እና አሁን ጥሩ ማብራት ነው መሰለኝ እነዚህ ልጆች ማብራት ነው መሰለኝ፣ የቲክቶክና የዩቱብ ማብራቶች ናቸው። አንቺ እኔ ዛሬ ጉድ አየሁት እግዚአብሔርን። ስንት ደቂቃው እንዴት እንደሆነ የሚሮጠው በጣም ግራ ገባኝ እኮ እናቴ፣ ታሪክ ወላሂ። ለዚህ ማሻላ ማሻላ፣ ከአይን ይጠብቃቸው እውነት።

ማለት እፈለጋለሁ አዲስ አዲስ ሰዎች ያወቁ ነው። አሁን አዲስ አይደለችም፣ ግን እዚህ ምንድን ነው የሚያስገባነው በጣም ነው ሰው ጋራ መታወቅ ይወደዳል።

እናንተ ላይ በላይ መንጫጫት ትወዳላችሁ። ሰላም ታመልሱ፣ ምን እንደ አፈር ደስ ያስበላችሁ እና ሰላም ደህና ነኝ ደህና ነኝ። እናንተ እናንተ በዚህ ሞድ እናንተ እንዲስድባችሁ

ወይ አልቻለበትም ይሆናል ሰኔ ከእዚህ በፊት እንደዚያኛው አካውንት ይሆናል የእኔ አካውንት እንደዚያኛው አካውንት ሆኖባት ይሆናል እንጂ የእኔ ትገባ ነበረ ወይም መግባት አልቻለችበትም ይሆናል ሜሪዬ ለምንድን ነው የማታወሪ እናቴ አውሪ ሲምኝ ፋፊ ማለት ነው በአንቺ ሲ ማን እንዲሁ እኔ እግዚአብሔርን ሲ ብሩኬን ብሩኬን እና እንትናን እየዘቀዘቅ ትላትና ነው ያየሁት ግን ዛሬ አላየሁትም እሚለው ቲክታክ ነው የምትይው ቱክቶክ ከፍቷል አዎ አዎ

ወይ ለንገርሽ፣ አንድ ሰው ለምሳሌ አንድ ሰው አንቺ ሊያማስተመድ ከፈለገ ባንቺ ሰው ቢል ይከፍትና ማለት ነው። ሲጀመር ስም ስም ይሄ ያናካል ስም ስም ነው። ያኔ እኔ ለምሳሌ ፋፊ ስለሆንኩኝ እኔ ብቻ አይደለም። ለምሳሌ ፋፊቸው የሚል እንትና ቲክታከሮች ብዙ አሉ። ቲክታከር ትልልቅ ሳይሆን የነ ሃይሚ የሚደጋፊ ሆኖ ፋፊ የሚል ብዙ አለ። ነገር ግን እንደዚህ ስም ተከፍቶ ስለመጣ ብቻ ማንቸስተር ተከፍቷል። እንዳት በመክንያቱም ማለት ነው ነገ ይቀር ትጠየቅ ያለች እነዚህ ደግሞ አውቀው ነው፣ እኛን ለማስጠመድ ነው። አውቀው እርስ በራሳቸው ተስማምተው ነው የከፈቱት አካውንቱ ራሱን ማለት ነው። እነሱ ይሄ ምንም ጥያቄ ማን ፖሊስ ቤት አለ እንደ የትን እነዛ ጉሩፐሮች ይተዋወቃሉ እነዛ ጉሩፐሮች ይተዋወቃሉ። አውቀው በእነሱ ያኔ ቡርኬን ዘቀዘቁ ለማስባል አድርቅው እንትን ከፍተው አዲስ ቻናል ከፍተው ብሩኬን ራሱ ዘቀዘቁም። ብሩኬ ጥያቄ ራሱ አልጠይቅም። ትላንትና ነው፣ ትላንት ወደ እኔ በጣም የገረመኝ ነገር ብሩ ኖር ምንድን ነው ያለው? ምንድን ነው ቶክቶክ ላይ ምንድን ነው ችግር አለ መሰለኝ ወይ በጣም እውነት እግዚአብሔር ያስላ ኢንሰርሳተ ዝም ብለን እኛ ማለት ነው፣ እኛ ማለት ነው። አንድ ነገር ልንገራችሁ እዚህ አሁን ለምሳሌ እኛ መጀመሪያ ግን በነገራችን ላይ እራሳችንን እንሆን። አሁን ለምሳሌ ትላንትና ከትላንት ወዲያ ምንድን ነው ችግር አለመሰለኛ አልገባኝም፣ አልገባኝም ተባባሉ። ያው ችግር እንዳለ ይታወቃል። ማንም ያውቃል። ነገር ግን መናገር ተናግረዋል። ከተናገሩ አይቀር አንዳንድ ሰው አስገብተው አውርተው ማስወጣት ነበረባቸው፣ ወይም መናገር አልነበረባቸውም።

አንዳንድ ሰው ገብቶ እዚህ ገብቶ እንዶ እንዲያሽቃብጥ ነው፣ እንደ የፈለግ ሽኮ አሁን ደግሞ ማለት ነው እዚህ ችግር እንደዚህ ከምታረጉ ቻላል ብትፖስቱ እዚህ እንደዚህ ከምታረጉ ኔኮ ማለት

የውላችሁ ማለት ነው። እኔ እኮ መጀመሪያ አልወጣም ያልኩት በምክንያት ነበረ። ፎቶዬንም አላወጣም ያልኩት በምክንያት ነበረ። ታዲያ አሁን ፎቶ ሲወጣ ምን ተገኘት? ያለ እንጂ ፎቶ ዝጊ ዘይነባ ቪዲዮ ዝጊ ዘይነባ ቪዲዮ ዝጊ፣ አዎ ከዛ ማለት ነው ሰኒ ማለት ነው። ሰኒ ማለት ነው። ሰኒ ማለት ነው። አንቺ ጨዋጨዋት ሆኒ ከፈለግሽ ማለት ነው። አንቺ ራስሽ ፎቶሽን ጣትባኔ ማለት ነው። እኔ በራሴ እጅ ማለት ነው። ለአቅልል ብዬ የራሴን ፎቶ አምጥቼ ዘዝ ያለ ሄዱ ቤቴ ውስጥ አለ። ቤቴ ውስጥ አለ። ወዳጆች አ ፎቶሽን ደብቂ።

ቁርጥ ነበረ ግን አሁን አሁን መቁረጥ ትችያለው። ለምን እንደሆነ ታውቃላችሁ? ተነቅቶብኛል፣ እንደማላገኘው ተነቅቶብኛል። የልጅና ድሮ እኔም ተነቅቶብኛል። ጣፋጭ ልጅ አለች፣ እንደኔ ማለት ነው። ወይኔ እስኪ እስቲ

ግን ተመጣላችሁ እንቢ ካልሽ ማለት ነው። ቤቴ ላይ ሄጄ ፎቶ አስቀምጬ ነው ማሆነውማለትሆነ ምንም ነገር አልገባኝም። አዲስ አዲስ ሆነው ስለማን እንደሆነ አያገባኝም። ስለማን እንደሆነ አላውቅም። አንቺ ፋፍ እኔን እየነካሽ ነው አውቃለሁ። ሂጂ ብኝ ተመችቶኛል ስድብሽ

ምን ይሰራል? እየቀዱ ነው። አንቺ ሱሱ ማለት ነው። ስለ ራሴ አውርቼ ጨረስኩ። ካላስ ፎቶ ክፈቱ። ስለ ራሴ ሳውራ እስቲ ቆም ብለሽ አስቢ። ሙ ታሪቀሽ ማለት እንደው አፈርደች ያስባላችሁ እናንተ ሰዎች ማለት ነው። ምድር አለቅላቂ አሽቃባጭ ማለት ነው። እኔና አንቺ እንገናኛለን፣ የኔ ፎቶ ውስጥ ላይ ገባ። እናንተ የምሬ ነው። እኔ ከሃይሚ ጋር የሚያወሩ ሰዎች በጣም የሚያስጠሉኝ የምር ከእሷ ጋር ይወዳደራሉ። የራሳችሁን ሰሚያሁን ነገር ማለት ሚዲያ ላይ ያለ ሁሉ ብሩክና ወዲ ሃይሚን ብቻ ነው

ጀመር ማለት ነው። አውቀው አዳዲስ አካውንት እየከፈቱ ነው። አሁንም አውቀው ማለት ነው የሃይሚን ፕሮፋይል አርገው አውቀው አዳዲስ አካውንት አዲስ አዲስ መጥተዋል። ቡርኬን አርገው ቡርኬንም ዘቅዝቀው እየመጡ ነው። ይሄ ደግሞ ለማን ለማን ሊያባላ ነው አዲስ ያኛው